ሳሚ ስልክ ሲደወልለት አንስቶ አቤት ማልበል ሲል የሆነ ስጦታ ልኬ ልሃለሁኝ እና የውጭም በር ላይ አስቀምጠንልሃል መተክ ተወስደው ይሉታል። የምን ስጦታ ነው ማነክ ሲል እስ በቃ ወደ ላይ መተኩ ወሰድ በር ላይ ያለልህ ብሎ ስልኩን ሲዘጋ፣ ሳሚም ግራ ተጋብቶ ማን ነው ምንድን ነው እያለ እየሮጠ ወደ በሩ ይሄዳል። ወደ በሩ ሲሄድ የኬክ ካርቶን የመሰለች ቆንጅዬ ካርቶን ስጦታ የቃያዘች በር ላይ ቁጭ ብላለች። ካርቶኑን ከማየቱ በፊት በሩን ከፍቶ ሲያይ ማንም ሰው የለም። በር ላይ አዲስ እንግዳ የሆነ ነገር አላየም። መለስ ብሎ በሩን ከዘጋ በኋላ ካርቶኗን ብድግ አድርጎ ምን ተልኮልኝ ነው ብሎ ከፍቶ ለማየት ሲጓጓ ክፍት አድርጎ ሲያይ ያየው ነገር ማመን እያቅታል። የፍቅረኛውን እጣት ቆርጦ ከነደሙ ሳይጠርገው ከነደሙ ነበር የላከለት። ሳሚም እሱን ባየ ሰዓት ወይኔ ብሎ በድንጋጤ ካርቶኑን ወርውሮ መጮሁን ጀመረ። ቆይ ሮቤል ግን ምን አይነት እርኩስ አሲድ የሆነ ሰው ነው? እንዴት የፍቅረኛዬን እጣት ቆርጦ እንደዚህ ይልክልኛል? እኔ ሱራፌልን አልገልም ስላልኩት ነው። ቆይ እኔ እንዴት ሰውን ግደል ሳይሆን ሰውን አትርፍ የተባልኩ ተብዬ የተፈጠርኩ ሰው ነኝ። ቆይ እንዴት እንደዚህ ያደርጋል ይሄ የተረገመ ሰው ሲል እያለቀሰ ብቻውን ቁጭ ብሏል። ምክንያቱም ትጅም አሁን ላይ ሮቤልን ለመጣል እየሮጠች ነው። ግን ደግሞ ማን ነው አሸናፊው? ሉሊት አክስቷ ሆስፒታል ገብታለች በተሰጣት ገንዘብ ዳይሊስስ አድርጋ ከሆስፒታል መውጣት እንዳለባት እና ቤቱና መከታተል እንዳለባት ዶክተሮች ነግረዋታል። ግን ደግሞ እያልተከፈለ እንዳለባት እናም፣ ሉሌት ቤት እያለች ትጅ ትመጣለች። ትጅ መታ ሰላም ካለቻት በኋላ አክስቴ ዛሬ ከሆስፒታል መውጣት አለባት ብሏል ዶክተሮቹ፣ ደግሞ የቀረውን ገንዘብ ከየታምጥቼ እንደምከፍል አላቅም ስትል፣ ታዲያ ምን ችግር አለው እንዴ? መቼም ብር አልከፈላችሁም እና አታወጧትም እዚሁ ትቀመጥ አይሉም ስለዚህ ዝም ብላችሁ አምጫትና ዝም ብለሽ እዚሁ ቤት ትቀመጣ እኔ እንደሆነ አሁን ምንም ነገር ሳንቲም የለኝም ጨርሻለሁ ብር ስትል ትመልስላታለች እኮ ከየት አምጥቼ እንደምከፍል አላውቅም እንዴት እንደሆነ እናሽ አሁን እንዴት ነው ማድረግ ያለብኝ ለምንድን ነው አንቺ ግን ቆይ እዚያ ቤት እማታስገብኝ ስትላት ምክንያቱም ሎሊት የፈለገችው አሁን ላይ አክስቷን ለማሳከም ብር እንደሚያስፈልጋት ስላወቀች በቃ አማራጭ የለኝም ስለዚህ ቤዛን ሆኜ መግባት አለብኝ ብላለች ራሷን ወስናለች። አክስትየዋም አታውቅም ግን የፈለገ ነገር ቢመጣ ልጇን እንደማታስወርድ አስጠንቀቃታለች። ትጅን ትጅን በዚህ ነገር ተስማምታለች፣ ግን ደግሞ አሁን ላይ እየወላወለች ነው። ምክንያቱም እቺ ልጅ አሁን ብትገባ ትክክለኛ ቤዛን ሆና ሰርታ ለእኔ ትርፍ ትሰጠኛለች ወይስ ራሷ ትቀማኝ ሆን ስትል ግራ ተጋብታለች። እቺ ሴትም ቆይ ግን እኔ የምለው የእውነት ግን ቤዛ ሙታለች እርግጠኛ ነሽ ስትል፣ አይገርምሽም ቤዛ ሙታለች ደግሞ ይሄ ጨካኝ ሱራፌል ነው የገደላት። ይሄ እርኩስ ሆዳም ባሏ ነው የገደላት እኮ ትላታለች። ግን ቆይ አልገባኝም እኔ ግልጽ ያልሆነ ነገር አለ። ግን ደግሞ ባይሆንም ችግር የለውም፣ በምችለው አቅም ገብቼ ለመስራት ዝግጁ ነኝ ስትላት፣ ግን አንድ ማስጠንቀቅ ያለብኝ ነገር አለ እዩልሽ እዛ ቤት ከገባሽ በኋላ የምትሰሪው እንስራ ልንገረሽ ስትል፣ እሽ እኮ ምንድነው? በየጊዜው ምንድነው አዲስ ሀሳብ የምታመጩት? እጂ ጊዜ የለኝም አክስቴን ማሳከም አለብኝ ስትላት፣ እኮ ቢሆንም እዛ ቤት ከገባሽ በኋላ አንድ የምንስማማው ስምምነት አለ። ገንዘብ አላት አካውንቷ ላይ፣ እንደገና ሆቴል አላት፣ ቤት አላት፣ መኪና አላት፣ ሁሉንም ነገር በእኔ ነው የምታደርግም። ምክንያቱም ሱፐርማርኬትም አላት፣ ሱፐርማርኬቱን ለእናንተ ሰጣችኋለሁ ቤቱንና መኪናውን እንደገና ሆቴሉን ባንክ ያለውን ገንዘብ ግን ለእኔ ነው ትራንስፌር የምታደርግልኝ የቤቱንና የሆቴሉን የመኪናውን በስሜታ ዞሪልኛለሽ። እዛ ደግሞ ገንዘቡን ደግሞ ወደ አካውንቴ ትልክልኛለሽ ስትላት አቤት አው እንደዛ ነው የምታደርጊው። ቆይ አንቺ ለራስሽ ብቻ ነው እንደምታመቻችው። ግን ደግሞ ለማንኛውም ችግር የለውም። ጀስት በብለሽ አስገቢ። ግን ታውቂያለሽ፣ እዛ ቤት ከገባሽ በኋላ ወንጀል እንደሆነ እንዳትረሺ። ምክንያቱም ወንጀል ነው እየሰራሽ ያለሽ። አንድ ነገር ሁኜ አፈነግጣለሁ ብቲ ማረፊያሽ ወይን ቤት ነው የሚሆነው ስትል ትነግረታለች። እሷም ችግር የለውም ሁሉም ነገር አውቃለሁ፣ ገብቶኛል። ደግሞ ክስቴን አድኛት፣ ምንም ችግር የለውም ወይን ቤት ቦርድ ምንም አይጨንቀኝም ስትል ሉላም ትናገራለች። እሺ በጣም ጥሩ ትልና ትጂም እንግዳውስ፣ በዚህ መስማማት አለብን። ስለዚህ ግን ቆይ እንዴት ሱፐር ማርኬት ብቻ ሊበቃን ይችላል? ለኛ ይሄን ሁሉ ንብረት ላንቺ ካዞርኩልሽ ስትል፣ ከዛ ደግሞ ኩላሊቴን ለን ላክስተሽ እሰጣታለሁኝ መሰጣት ግን ላክስተሽ ኩላሊቴን፣ አንቺም ብሩን አዘጋጅ እዛ ከሄድሽ በኋላ፣ ከዛም በኋላ እኔም ደግሞ ተመርምሬ ስለ ኩላሊቴ ጤንነት ካወቅኩኝ በኋላ ነው ላክሰትሽ ኩላሊቴን መስጠት የምችለው። እግዚአብሔር ይመስገን አሁን ጤነኛ ነኝ፣ ኩላሊቴ ተመርምሯል። ስለዚህ ይሰጣታል። በዛን ሰዓት ቆይ አንቺ ሁሉን ገንዘብ ካገኘሽ በኋላ አላቅላችሁም ብለሽ ብትክጅንስ የማን ያለሽ ልንል ነው ስትላት፣ ሉላ እንዴት ቆይ እሱን እግዚአብሔር ነው የሚያውቀው፣ ግን ደግሞ እንዴት ልክድሽ እችላለሁ አንቺ ይሄን ሁሉ ነገር አድርገሽልኝ ትላታለሽ ትጂ ትጂ ሁሉ ነገር በራሷ ስም አድርጋ እነሱን ጎዳና ማውጣት ነው የፈለገችው ሉላ ግን አሁን ላይ ብገባ እዛ ቤት ምንም ነገር ለትጅ ይሰጣታለሁ ብላ አታስብም። ሁሉን ነገር በራሷ ንብረት በራሷ ስማድረግ ነው የምትፈልገው። እናም ደግሞ ቤዛን ማሳገት ትፈልጋለች። ደውላ ሰዎችን ማዘጋጅታለች። ሰውን ማሳገትና ለተወሰነ ጊዜ ማስቀመጥ። ስለዚህ አሁን ላይ ስራው የኔ ነው። የቤዛን ንብረት ወደ እኔ ካዞርኩኝ እኔ ሀብታም ነኝ፣ ባለ ሀብት ሆናለሁ። ከዛም በኋላ ሮቤልም ሆነ ሱራፌል እኔ ላይ የሚፈነጭ ሰው የለም ብላ ታስባለች። ግን ይሳካላታል ወይስ አይሳካም? እዚህ ጋር ዶክተር ሮቤል ሳሚ ላይ እየዛተ ነው። ፍቅረኛን እገላታለሁ ያቺ የምትወዳት ቤዛንም ቤዛንም አጠፋታለሁ እያለው ነው። ሱራፌል በጣም ግራ ተገብቷል። ሱራፌል ይህንን ሁሉ ሚስጥር አያቅም። ግን ባገኘው ሰዓት መስማማትንና ስምምነት እንደሚፈልግ ነበር የነገረው። ግን ሮቤል በፍጹም ብሏል።